ሰላም የጌታ ኢየሱስ ክርስቶስ ሰላም ለሁላችሁ ይድረስ። ለይህን ፕሮግራም ለምትከታተሉ አይሁዳውያን፣ ሙስሊሞች፣ ክርስቲያኖች፣ ኢያማኞች የከበረ ሰላምታ ይድረሳችሁ በማለት ሙስሊሞች ያዘጋጁትን እና አላዋቂ የሆኑ ኦርቶዶክሶች ወይም ደግሞ የተለያየ እምነት ወይም ደግሞ ጴንጤዎችም ሊሆኑ ይችላሉ። አላዋቂ የሆኑት የሚናገሩትን እንሰማለን። ሲ እናድምጥ ምናምን እስራኤል ምናምን ምናምን ጥንቦች ጥጋችሁን ያዙ። ክርስቲያን ከነገ ቀደም አፋቸውን ተመልከቱ። ሰውን ጥንብ ብሎ ይናገራሉ። ሰው ጥንብ አይደለም። ኦርቶዶክስ ኦርቶዶክስ መሰለች። ምናልባት ያ ኦርቶዶክስ ነው። እዛ ህዳ እንግዲህ የነሱን ጥላቻ ተመልክታ መጥታ በማታውቀው ትቀባጥራለች። ሰውን ጥምብ አይባልም። እስራኤል ምናምን ምናምን ጥምቦች ጥጋችን ያዙ ክርስቲያኑ፣ ጥያቄ፣ ለምን ወደ እስራኤል ትሄዳላችሁ? እኔ እንኳን አልሄድም። እኛ እንኳን አልሄድም እኛ ነው ሄድም እናንተ ግን ለምን ትሄዳላችሁ? ኦርቶዶክሶች፣ ሙስሊሞች ነው ይሄን ያዘጋጁት ሙስሊሞች እስራኤል ይጠሉናል። እሺ እንቀጥል። ክርስቲያኖቹ እስራኤል፣ እስራኤል፣ እስራኤል ስትሉ ምትሉ ሰዎች በጣም ነው የሚጠራችሁ። በጣም እንደ ክርስቲያን የሚጠሉት ነገር የለም እዚህ ምድር ላይ ክርስቲያን ሆናችሁ ላይ ልትጎበኙ ምናምን አን ስትሄዱ እዛ አክቱ ብለው ነው ሁላ ነው የሚሰፉባቸው። አይሁዶች ለክርስቶስ ያላቸው ጥላቻ በጣም ጽንፍ የረገጠና ስሙ ሲጠራ ራሱ ምራቃቸውን ነው የሚተፉ። ክርስቲያን ሆናችሁ ላይ ልትጎበኙ ምናምናምን ስትሄዱ እዛ አክቱ ብለው ነው ሁላ ነው የሚሰፉ። የእስራኤል መንግስት እንዳይገባ ከልክሉ። ክፉዎች ናቸው፣ ገዳዮች ናቸው፣ ተንኮለኞች ናቸው፣ ሴረኞች ናቸው። ከእነሱ ተጠበቁላሉ። ኢየሱስ ክርስቶስ የተጠመቀበት ቦታ እያላችሁ ልትጎበኙ፣ ክርስቲያኑ እንግዲህ የታምረ ማርያም ናት የኦርቶዶክስ ናት ኢየሩሳሌም እንትን ምንድነው፣ እስራኤል ነው ሲሄዱ፣ በጣም አይሁዶች እናደዳል ና ክቱ ብለው ሁላ የሚሰፉባችሁ፣ ምክንያቱም በሀሰተኛው ነብይ ነው እያመናችሁ ያላችሁት። ኢየሱስ ክርስቶስ ሌባ፣ አጭበርባሪ፣ ወንበዴ፣ ሀሰተኛ ነብይ ወይም እንትን አድርገው ነው የሚያዩት። ምና ላይ ሌባ ነው አንቺ ወርባሪ ነው እጆች ተሳካለት ነው የሚሏችሁ። ክፉ ናችሁ ሰዎች። እሺ ክፉዎች ናቸው ነው። ባጭሩ ምንድን ነው ክፉዎች ናቸው። እስራኤል ምናምን። እሺ ክፉዎች ናቸው ነው። እሺ እንውሰድ። ከእስልምና እና ከአይሁድ ማን የከፋው? ጥያቄ ጠይቃለሁ ለእናንተ ለራሱ ለኦርቶዶክሶች። ኦርቶዶክስ ሆነሽ ሂደሽ ኢየሩሳሌምን እንትን ትመላለሻለሽ። መካ ሄደሽ መሳለሚያ ቦታ አለ። መካ የነበሩ ክርስቲያኖች ቦታ አላቸው። መዲና የነበሩት አይሁዶች መዲና ይገኛሉ። ወደ መዲና የሚሄድ ክርስቲያን አለ። ተሄጃለሽ ሄደሽ እንትን ማለትሽ ራሱ ይሄ ነው። የእስልምናና የአይሁድ ልዩነት ይሄ ነው። ሊጠሉን እኛ ደግሞ የሚጠሏችሁን ውደዱን የተባለ እነዚህ በእኛ እንትን ያለለውን ግደሉ አላለንም። አላለም። አጥፎ አናን ላይ ባድርጎ አላሉ። ይደነቁራሉ። አያውቁም አለ ኢሳያስ እኮ ትንቢት ነው እ ትንቢት እኮ ነው። ትንቢት በትንቢተ ኢሳያስ ላይ የተናገረው ነው የሚፈጸመው። አያውቁም፣ ይታወራሉ እኛ ከሰባት መቶ ዓመት በፊት ክርስቶስ ከመምጣቱ ከሰባት መቶ ዓመት በፊት ኢሳይያስ የተናገረው ነው እ ኢሳይያስ በትንቢቱ የተናገረው ነው። ይህ ሊሆን ያለ ነው። እኛ ደግሞ ለሚጠሉን ልንጠላ አይደለም፣ የሚወዱንን ልንወድ ነው። የሚጠሉንን ልንወድ ነው የተጠራን። ኢየሱስ ያስተማረን ጠላትህ ቢራብ አብላው፣ ቢጠማ ጠጣው፣ ቢራቆት አልብሰው ነው። አይሁድ እኛንን ሊገሉ መሳሪያ እንትን ብለው የተነሱበት እንትን የለም። አዎ ይሳደባል፣ ይናገራል። እስልምናስ እስልምና እስልምና የነፍሰ ገዳይ ሃይማኖት። እስልምና አይሁድ አይደለም። ሴፕተምበር መስከረም 11 የአይሁድ አይደለም፣ አይሁዶች አይደሉም። የለንደን ለንደን ቦምቢንግ ለንደንን ያፈነዱት አይሁዶች አይደሉም። አምስተርዳም እንትን ያሉት አይሁዶች አይደሉም፣ አይሁዶች አይደሉም፣ ሙስሊሞች ናቸው። የግብፅና አብያተ ክርስቲያናት ያብጠለጠሉት ያቃጠሉት አይሁዶች አይደሉም፣ ሙስሊሞች ናቸው። ኢየሩሳሌም የኦርቶዶክስ አለ፣ የአርማናውም የምነ- የስንቱ አለ፣ የባሃይ እምነት አለ፣ የምናምን እምነት አለ፣ የሁሉ እምነት በነፃ የሚኖርበት አገር ነው አይሁዶች ይሄ ምንም ማውቀውን ምናምንቴውን ለቃቅመ አምጥተህ እንትን ልትለኛ አችልም። ምንም ማያውቀውን ኢየሩሳሌም ህደሽ ነው መጥላታቸውን ያየሻል። እንትን ህደሻል እንዴ? ካቲሉ አላዲና ላ የውሚኑ ቢላህ ብሎሻል እንዴ ባላህ የማያምነውን በመጨረሻው ቀን የማያምነውን ወላ ያ ሐሪሙ መሐረም አላሁ ወረሱሉሁ አላህ እና ረሱሉ መሐረም ያረጉትን ሐራም ያላረጉትን ሐራም ያላረገ እውነተኛውን ሃይማኖት ያልተቀበለ እሱነን አንገቱን እንትን በለው። የትኛው አይሁድ ነው እንደዚህ አለ እ የትኛው አይሁድ ነው? አይሁዶች እንደዚህ እንደዚህ ናቸው። አሃ አያውቁም። ታውረዋል። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ ሕማም፣ ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውር የተናቀ ነው። እኛም አላከበር ነው። ሰደብነው ነው ነው እንደሚሳደቡ እነዚህ የሚሳደቡ አይሁዶች ሁሉ እዚህ ላይ ነው ያሉት፣ እና ግን እነሱ እናጠፋችኋለን አላሉንም፣ አላጠፉንም። ስለዚህ ነው እነሱን የምንደግፈው። እና ሙስሊም ቢሰድበኝ እኔ ግድ የለኝም። ተሳደቡ። እናንተ ክርስቶስን ስትሰድቡ አይደለ እንደምትወሉ የራሳችሁን ኢሳ ኢሳ ሚል የራሳችሁን ተረት ተረት አምጥታችሁ የሱ አልመሲህ ወይም ኢየሱስ ክርስቶስ የሚለውን ክዳችሁ በራሳችሁ አይደል ስትሰድቡ የምትኖሩት? ኢሳን እንወዳለን መሬምን እንወዳለን። የታወቅካት የታወቅከው ይሄ የሞተ ሃይማኖት ነው፣ የሞተ ሃይማኖት ስልምና።